በመጨረሻም ጣናነሽ ቁጥር ሁለት ከባህር ዳር ወደ ውቢቷ ደልጊ የወደብ ከተማ ዛሬ ደንበኞቹን አሳፍራ መንገደኞቹን አሳፍራ መድረሷንና ከዛው ከስፍራው በደልጊ ከተማ የጥንታዊት የወደብ ከተማ ነች። ደልጊ ከተማ በህብረተሰቡ ዘንድ ደማቅ አቀባበል እየተደረገላት መሆኑን አሁን በወጡ መረጃዎች ለመከታተል ችለናል። ክቡራን ቤተሰቦቻችን እንግዲህ ጣናነሽ ቁጥር ሁለት ከውጭ ታድሳ ከሀገር ውስጥ የተለያዩ ቦታዎችን ስታቋረጥ በህዝብ ድጋፍ በህዝብ ማዕበል ስትሸኝ መቆየቷ ይታወቃል። ባህር ዳር ከደረሰች በኋላ ለተለያዩ ቴክኒክ ፍተሻዎችና ቅድመ ጥንቃቄ ስራዎች በወደብ በባህር ዳር ወደ መቆየቷ ይታወቃል። በባለፈው ሁለት ሳምንት የሙከራ ስራዋን ከጨረሰች በኋላ ዛሬ መንገደኞችን አሳፍራ ከባህር ዳር ወደ ደልጊ መድረሷን እየተመለከትኩ ነበርና ምናልባት የጣናነሽ ቁጥር ሁለት ከባህር ዳር የተለያዩ ሰባት ወደቦችን የምታዳረስና ከፍተኛ የሆነ የማህበረሰብ ግልጋሎት የምትሰጥ መሆኗ ይታወቃል በጣም ግዙፍ ከመሆኗም ባሻገር ብዙ ሰዎችን መያዝ የሚችል ጭነቶችን መያዝ የሚችል መሆኑን በበቀደም ባወጣሁት ቪዲዮ በዚሁ በቻናሌ አሳውቅ ያለሁ መልካም ጊዜ መልካም ቆይታ